መንፈስ ቅዱስ ያሳየ ነገር አለ። እንደ ግለሰብ፣ እንደ ምድር፣ እንደ ዓለም ድንገተኛ የሚባሉ ሞቶች፣ ድንገተኛ የሚባሉ አደጋዎች ሳይታሰቡ ሳይነሱ ሳይገምታቸው ሳይጠብቃቸው ድንገተኛ የሆኑ ድንገተኛ የተባሉ ክፉ ክፉ ነገሮች 2018 ላይ ሲለቀቁ ያለው እና ይሄ እንዳይሆንባቸው አሁን አውጁ ከኔ ጋር። ምድሬ ላይ በጌታ በኢየሱስ ስማ ይልከለክላሉ። ከምድሬ ላይ በጌታ በኢየሱስ ስማ ይልከለክላሉ። በናዝሬቱ ጌታ በኢየሱስ ስማ ይልከለክላሉ። በናዝሬቱ ጌታ በኢየሱስ ስማ ይልከለክላሉ። ድንገተኛ የሆነ ጥፋት ተከለከለ። ድንገተኛ የሆነ እርግማን ተከለከለ። ድንገተኛ የሆነ አደጋ ተከለከለ። ድንገተኛ የሆነ በሽታ፣ ድንገተኛ የሆነ ሞት፣ ድንገተኛ የሆነ መክሰፍት፣ ድንገተኛ የሆነ ጦርነት፣ ድንገተኛ የሆነ ቸነፈር ከእናንተና ከቤተሰባችሁ ላይ በጌታ በኢየሱስ ስም ኃይል ተከልክሏል። ሰላም ለእናንተ ይሁን። ውዴት ቻናል ቤተሰቦች ሰላማችሁ ይብዛንላለን። ዛሬም እንደተለመደው በአዲስ ርዕስና መልእክት ወደ እናንተ መጥተናል። ይኸው ነብይ ሚራክል ተካ መንፈስ ቅዱስ ያሳየኝ ነገር አለ። በ2018 ድንገተኛ የተባሉ ነገሮች በምድራችን ላይ ሲለቀቁ አያለሁ። ይህ ነገር እንዳይሆን ከኔ ጋር አሁን አጥብቃችሁ ጸልዩ በማለት ያስተላለፈውን ትንቢታዊ መልእክትና ጸሎት ወደ እናንተ ይዘን መጥተናል። ይህንንም መልእክት ሙሉውን እስከ መጨረሻው እንከታተል። በነገራችን ላይ ይህ ትንቢትና ጸሎት እንዳያልፋችሁ እያልን ወደ መልእክቱ እንሄዳለን መልካም ቆይታ ሻሎም ሻሎም ሻሎም እግዚአብሔር በህይወታችሁ ላይ እግዚአብሔር በህይወታችን ላይ ምሕረቱ በዝቶልን አዲስ ቀንን አዲስ ዓመትን ወደ ህይወታችን አመቷል። ዛሬ እንደ እግዚአብሔር ነቢይ አንድ ነገር ለማድረግ ነው ወደዚህ የመጣሁት 2018 የሚባለውን ዘመን አሁን ከጀመርነው ሳምንት ሳምንት ሳምንት ቢሆነን ነው ሳምንት ቢሆነን ነውና ዘመኑን በእግዚአብሔር ድምፅ ዘመኑን በትንቢታዊ ቃል መዋጀት ስላለብን አሁን የፊታችን ያለው ዓመት ላይ በህይወታችሁ ላይ በዘመናችሁ ላይ ትንቢት የምናገርበት ነው። በጤንነታችሁ ላይ በአገልግሎታችሁ ላይ በትዳራችሁ ላይ በስራችሁ ላይ ትንቢት የምናገርበት ነው። ምን ያሎቻችሁ ዝግጁ ናችሁ? ወደ ብዙ ሰዎች እንዲደርስ ግን ለጓደኞቻችሁ ሼር አድርጉት። ፌስቡክ ላይ ያላችሁ፣ ዩቲዩብ ላይ ያላችሁ በሙሉ ሼር አድርጉት። ጌታ ኢየሱስ ዘመናችን ይባርክ። ሼር አድርጉት። ሼር አድርጉት። ሼር አድርጉት። በዚህ መለኮታዊ ሐሳብ ከተስማማችሁ ከኔ ጋር እጆቻችሁን ከፍ አድርጋችሁ ጥቂት ደቂቃዎች ነው የምቆየው። ከኔ ጋር እጆቻችሁን ከፍ አድርጋችሁ የምናገረውን ትንቢታዊ ባርኮት በእምነት ተቀበሉ። ለፕሬቴክ የቴላበሆሳ እንዳራ ባሻጋዳይ ልጆቻችሁን ከፍ አድርጋችሁ በእምነት ተቀበሉ። በናዝሬቱ ጌታ በኢየሱስ ስም ኃይል እናገራለሁ። ይህ 2018 የሚባለው ዓመተ ምሕረት በውስጡ የእናንተን ትዳር እንዲይዝ ጸልያለሁ። በውስጡ የእናንተን ልጆች እንዲይዝ በኢየሱስ ስም ኃይል ጸልያለሁ። 2018 የሚባለው ዓመተ ምሕረት የእናንተን ባለጠግነት በውስጡ እንዲይዝ ጸልያለሁ የእናንተን ባለጠግነት፣ የእናንተን ሚሊዮነርነት፣ የእናንተን ቤቶች በውስጡ በኢየሱስ ስም ኃይል እንዲይዝ ጸልያለሁ። ሁለት ሺህ አስራ ስምንት ላይ ድህነት፣ ድንገተኛ የሆነ አደጋ፣ ድንገተኛ የሆነ በሽታ፣ ድንገተኛ የሆነ ፍቺ፣ ድንገተኛ የሆነ ግራ መጋባት፣ ድንገተኛ የሆነ ኪሳራ ወደ ህይወታችሁ በኢየሱስ ስም ኃይል እንዳይመጣ ጸልያለሁ። ድንገተኛ የሚባል በሽታ ወደ እናንተ፣ ወደ ልጆቻችሁ፣ ወደ ትዳራችሁ በኢየሱስ ስም ኃይል እንዳይመጣ ጸልያለሁ። በኢየሱስ ስም ኃይል ከለክላለሁ። በጌታ በኢየሱስ ስም ኃይል ከለክላለሁ። ድንገተኛ የሚባሉ ነገሮችን በሙሉ ድንገተኛ የተባሉ አደጋዎችን፣ መክሰፍቶችን፣ ቸነፈሮችን፣ ፍቺን፣ ጨለማን፣ ኪሳራን፣ ድንገተኛ የሆነ ስራ ማጣትን፣ ድንገተኛ የሆነ የተበላሸ ነገርን እርግማንን በጌታ በኢየሱስ ስም ኃይል ከእናንተና ከዘራችሁ ላይ እከለክላለሁ። በእምነት ተቀበሉ። በእምነት ተቀበሉ። ከእናንተና ከዘራችሁ ላይ በኢየሱስ ስም ኃይል እከለክላለሁ። 2018 ድንገተኛ የሆነ በረከት፣ ድንገተኛ የሆነ ሹመት፣ ድንገተኛ የሆነ መለኮታዊ ጉብኝት፣ ድንገተኛ የሆነ ከፍታ፣ ድንገተኛ የሆነ መትረፍረፍ፣ ድንገተኛ የሆነ ባለጠግነት፣ ድንገተኛ የሆነ የስራ የፋይናንስ የውጭ በሮች መከፈት በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። በ2018 ድንገተኛ የሆነን ጦርነት ድንገተኛ የሆነን ሞትን ድንገተኛ የሆነን በሽታን ከእናንተና ከዘራችሁ ላይ ከለክላለሁ። ከምድሬ ላይ በኢየሱስ ስም ኃይል ከለክላሉ። ከምድሬ ላይ በኢየሱስ ስም ኃይል ከለክላሉ። በጌታ በኢየሱስ ስም ኃይል ከምድሬ ላይ ከለክላለሁ። ከምድሬ ላይ ከለክላለሁ። ከምድሬ ላይ ከለክላለሁ ከምድሬ ላይ በጌታ በኢየሱስ ስም አይ ልከለክላለሁ። ከምድሬ ላይ በጌታ በኢየሱስ ስም አይ ልከለክላለሁ። በናዝሬቱ ጌታ በኢየሱስ ስም አይ ልከለክላለሁ። በናዝሬቱ ጌታ በኢየሱስ ስም አይ ልከለክላለሁ። ድንገተኛ የሆነ ጥፋት ተከለከለ። ድንገተኛ የሆነ እርግማን ተከለከለ። ድንገተኛ የሆነ አደጋ ተከለከለ። ድንገተኛ የሆነ በሽታ፣ ድንገተኛ የሆነ ሞት፣ ድንገተኛ የሆነ መክሰፍት፣ ድንገተኛ የሆነ ጦርነት፣ ድንገተኛ የሆነ ቸነፈር ከናንተና ከቤተሰባችሁ ላይ በጌታ በኢየሱስ ስም ኃይል ተከልክሏል። በናዝሬቱ ጌታ በኢየሱስ ስም ኃይል ተከልክሏል። 2018 ከክብር ጋር እንድትገናኙ ከሹመት ጋር እንድትገናኙ ከመትረፍረፍ ጋር እንድትገናኙ ከባለጠግነት ጋር እንድትገናኙ ወደፊት ከመሄድ ጋር እንድትገናኙ በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። በጌታ በኢየሱስ ስም ኃይል ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። ድህነትን ከእናንተ ቤተሰብ እና ከእናንተ ሕይወት ላይ 2018 ላይ አባራለሁ 2018 ላይ በናዝሬቱ ጌታ በኢየሱስ ስም ኃይል አባራለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል አባራለሁ። 2017 ያጣችኋቸው መልካም የሆኑ ድሎች ባለጠጋ የሚያደርጓቸው ድሎች ትዳር እንድትይዙ ያደርጓቸው የነበሩ ድሎች 2017 ላይ ያጣችሁ ከእጃችሁ የወጣ ነገር በሙሉ በብዙ ጥፍ በዚህ ዓመት እንዲመለሳዛለሁ በብዙ ጥፍ በዚህ አመት ወደ ህይወታችሁ እንዲመለስ እጸልያለሁ። በዚህ አመት በብዙ ጥፍ ወደ ህይወታችሁ እጠራዋለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል እጠራዋለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል እጠራዋለሁ። 2018 የምታገለግሉበት አመት እንዲሆን ከክብር ጋር የምትገናኙበት ዓመት እንዲሆን የተነገሯችሁ ትንቢታዊ ቃሎች ጋር የምትገናኙበት የተነገሯችሁ የትንቢታዊ ቃል በእጆቻችሁ የምትጨብጡበት በአይኖቻችሁ የምታዩበት ዓመት እንዲሆንላችሁ ጸልያለሁ። 2018 ድህነት አያገኛችሁም። በሽታ አያገኛችሁም። ግራ መጋባት አያገኛችሁ። እጦት አያገኛችሁም። በፍጹም በፍጹም በፍጹም አያገኛችሁም። በፍጹም አያገኛችሁም። አብራችሁን እየጸለያችሁ ያላችሁ ሰዎች በሙሉ ከመቀመጫችሁ በመነሳት አብራችሁን ይጸልዩ። በፍጹም ድህነት ወደ እኔ ቤት 2018 ላይ አይመጣም። በሽታ አይመጣም። ድንገተኛ የሆነ አደጋ አይመጣም። ግራ መጋባት አይመጣም። ድንገተኛ የመለኮት ጉብኝት፣ ድንገተኛ መለኮታዊ መነካካት፣ ድንገተኛ የእግዚአብሔር በረከት፣ ድንገተኛ የእግዚአብሔር እጅ፣ ድንገተኛ ባለጠግነት ወደ ህይወቴ ይመጣል እያላችሁ አውጁ ወደ ህይወቴ ይመጣል እያላችሁ አውጁ! ወደ ህይወቴ ይመጣል እያላችሁ አውጁ! ወደ ህይወቴ ይመጣል እያላችሁ አውጁ! ወደ ህይወቴ ይመጣል እያላችሁ አውጁ! 2018 ላይ ድንገት ከቤት እንደወጣን የሞተው የሚባል ዜና እናንተ ህይወት ላይ እንዳይሰማ ጸልያለሁ። ድንገት ነው የከሰረው እንዳትባሉ ጸልያለሁ። ድንገት ነው ባዶ እጁን የሆነው እንዳትባሉ ጸልያለሁ። ድንገት ነው ከስራ የተባረረው እንዳትባሉ ጸልያለሁ። ተነስታችሁ ጸልዩ። ተነስታችሁ ጸልዩ። ላፕራካቶንዶሮ ላፍራካ ቶንዶሮ ቦሳ ተካቴ ዤሌ ፕሬደጌዴሌ ቦሳ ተካታረባሲያንዴ ድንገተኛ የሚባል ክፉ ነገር በሙሉ በኢየሱስ ስም ኃይል ወደ ህይወት አይመጣም፣ ወደ ቤት አይመጣም በሉ። ወደ ቤት አይመጣም፣ ወደ ህይወት አይመጣም። በፍጹም በፍጹም አይመጣም በሉ። በፍጹም በፍጹም በፍጹም ተናገሩ። በፍጹም በፍጹም በፍጹም በፍጹም ወደ እኔ ህይወት አይመጣም በሉ። ወደ እኔ ህይወት አይመጣም። ወደ እኔ ህይወት አይመጣም። ወደ እኔ ህይወት አይመጣም በሉ። ድንገተኛ አደጋ ወደ እኔ ህይወት አይመጣም። ድንገተኛ የሆነ ኪሳራ ወደ እኔ ህይወት አይመጣም። ድንገተኛ የሆነ ፍቺ ወደ እኔ ህይወት አይመጣም። ድንገተኛ የሆነ ሞት ወደ እኔ ህይወት አይመጣም። ድንገተኛ የሆነ ዲፖርቴሽን ወደ እኔ ህይወት አይመጣም። ድንገተኛ የሆነ ከስራ መባረር፣ ከስራ መቀነስ ወደ እኔ ህይወት አይመጣም ብሎ አይመጣም። ላፕራካቶንዶሮቦሳታካቴ ጀሌፕሬዴጌዴሌቦሳታካታራባሻዴ ተናገሩ፣ ተናገሩ፣ ተናገሩ፣ ተናገሩ፣ ተናገሩ፣ ተናገሩ ተናገሩ ተናገሩ ተናገሩ ተናገሩ። ድንገተኛ የሆነን በረከት እጠራለሁ። ድንገተኛ የሆነን ተአምራ እጠራለሁ። ድንገተኛ የሆነ መትረፍረፍን እጠራለሁ። ድንገተኛ የሆኑ ድንቆችን እጠራለሁ። ድንገተኛ የሆኑ በረከቶችን እጠራለሁ። ድንገተኛ የሆኑ ፋይናንሶችን እጠራለሁ። ድንገተኛ የሆኑ የስራ በር መከፈቶችን እናገራለሁ። ድንገተኛ የሆኑ የአገልግሎት በር መከፈቶችን፣ ድንገተኛ የሆኑ የትዳር በር መከፈቶችን፣ ድንገተኛ የሆኑ ፈውሶችን፣ ድንገተኛ የሆኑ መትረፍረፎችን እናገራለሁ። ድንገተኛ ለምንድን ነው ይህን ቃል እያወቅሽ ያለሁት መሰላችሁ? መንፈስ ቅዱስ ያሳየ ነገር አለ። እንደ ግለሰብ፣ እንደ ምድር፣ እንዳለም ድንገተኛ የሚባሉ ሞቶች፣ ድንገተኛ የሚባሉ አደጋዎች፣ ሳይታሰቡ፣ ሳይነሱ፣ ሳይገምታቸው፣ ሳይጠብቃቸው፣ ድንገተኛ የሆኑ ድንገተኛ የተባሉ ክፉ ክፉ ነገሮች 2018 ላይ ሲለቀቀ ያለው እና ይሄ እንዳይሆንባቸው አሁን አውጁ ከኔ ጋር በፍጹም በእኔ ህይወት ላይ አይሆንም። በእኔ ቤተሰብ ላይ አይሆንም። ድንገተኛ ሞት አይሆንም። በፍጹም በፍጹም በፍጹም 2018 ለኔ ለሞት የተቀጠረ ቀጠሮ አሁን ተሰርዞ አልበሉ። ለ2018 ለቀብሬ የሚጠብቁኝ በህይወት ያገኙኛል በሉ። በእኔና በሞት፣ በኔና በኪሳራ፣ በኔና በድህነት፣ በኔና በፍቺ፣ በእኔና በኪሳራ፣ በኔና በመውደቅ፣ በእኔና በጨለማ፣ በእኔና በሞት መካከል ያለ ቀጠሮ 2018 ላይ ተሰርዟል፣ በኢየሱስ ስም ኃይል ተሰርዟል በሉ። በቤተሰቤና በሞት በቤተሰቤና በድህነት በቤተሰቤና በማጣት በቤተሰቤና በግራ መገባት በቤተሰቤና በበሽታ መካከል ያለ ቀጠሮ 2018 ላይ በኢየሱስ ስም ኃይል ተሰርዟል፣ ተሰርዟል፣ ተሰርዟል፣ ተሰርዟል በሉ። ድንገተኛ የሚባሉ ክፉ ነገሮች በሙሉ ከህይወታችሁ ላይ ተሰርዘዋል። በፍጹም በፍጹም ከህይወታችሁ ላይ ተሰርዘዋል፣ ተሰርዘዋል፣ ተሰርዘዋል፣ ተሰርዘዋል። ድንገተኛ የሚባሉ ክፉ ነገሮች፣ ድንገተኛ የሚባሉ ጨለማዎች፣ ድንገተኛ የሚባሉ ክፉ ክፉ ነገሮች ሁሉ ከህይወታችሁ ላይ ተሰርዘዋል፣ ተሰርዘዋል፣ ተሰርዘዋል። እግዚአብሔር አምላኬ ሰርዟቸዋል። ራዲያ ኮሳንታ ከራአዲያና መወሳታይ ጄሌ ብሬዴጌዴሌ ቦስ ሊክር አዲያናሞስ ሳንታክ ላሀርዳባስያቴ ካሊክር ኦዶ ሳንታክ ላሃር ጃዳሳጋዳላባስ ሌብሬደጌዴሌቦስ ድንገተኛ የሚባል ነገር ሁሉ ከሕይወታችሁ ላይ ለዘል ዓለም ተቀልክሏል። ለዘል ዓለም ተቀልክሏል። ለዘል ዓለም ተቀልክሏል። ድንገት ስትባረኩ፣ ድንገት ስትሰፉ፣ ድንገት የትዳር በር ሲከፈት ድንገት፣ የአገልግሎት በር ሲከፈት ድንገት፣ ስትሰፉ፣ ድንገት ስትበዙ በኢየሱስ ስም ኃይል። 2018 ላይ ያለው 2018 እንደ 2017 በኢየሱስ ስም ኃይል አይሆንባችሁ። 2017 ላይ ድንገት ነው ከስራ የተባረርኩት፣ ድንገት ነው ፋይናንስ ከእጅ የተበተነው ያላችሁት ታሪክ 2018 ላይ ይደገመም። በኢየሱስ ስም ኃይል አይደገምም። በኢየሱስ ስም ኃይል አይደገምም፣ አይደገምም፣ አይደገምም፣ አይደገምም፣ አይደገምም። አሁንም እጆቻችሁን ወደ ላይ ከፍ አድርጉ። ከኔ ጋር ጸልዩ፣ ከኔ ጋር ጸልዩ። እጆቻችሁን ወደ ላይ ከፍ አርጋችሁ፣ ወደ ላይ ከፍ አርጋችሁ። ጥፋት 2018 ላይ ከእናንተ ህይወት ላይ ተከልክሏል። ጥፋት 2018 ላይ ከናንተ ቤተሰብ ላይ ተከልክሏል። ሚሳራ ከእናንተ ቤተሰብ ላይ ተከልክሏል። ድህነት ከእናንተ ቤተሰብ ላይ ተከልክሏል። ድንገት 2018 ላይ ስማችሁ በኃይል ሲወጣ ያለው ሰዎች ስለ እናንተ መነጋገር ሲጀምሩ ያለው እስከ ዛሬ የት ነበር አሁን ከየት ነው የመጣው ስትባሉ ያለው እስከ ዛሬ እየተደበቃች ነው አሁን ከየት መጣች ስትባ ያለው 2018-2018-2018 ላንተና ላንቺ ብዙ በረከቶችን የያዘ ዓመት እንዲሆን ጸልያለሁ። ብዙ ፋይናንሶችን የያዘ ዓመት እንዲሆን ጸልያለሁ። 2018 ከየትኛውም ዓመት በላይ ብዙ ነፍሳትን ወደ ጌታ የምትማርኩበት ዓመት እንዲሆን ጸልያለሁ። ብዙ ነፍሳትን ወደ ጌታ የምታመጡበት ቤተሰቦቻችሁ ምርኮ ተደርገው የሚሰጡባቸው ዓመት በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲሆንላችሁ እንዲሆንላችሁ እንዲሆንላችሁ ጸልያለሁ። እንድትሰፉ እናገራለሁ። እንድትሰፉ እናገራለሁ። እንድትሰፉ እናገራለሁ። እንድትሰፉ እናገራለሁ። እንድትሰፉ እናገራለሁ። እንድትሰፉ እናገራለሁ። ከዚህ በኋላ ኃይላችሁ አይያዝም። ኃይላችሁ በኢየሱስ ስም ኃይል አይያዝም። አንድ ስፍራ ላይ አትገደውም። አንድ ቦታ ላይ አትገደውም። አንድ ቦታ ላይ አትቆሙም። አንድ ቦታ ላይ አትቆሙም። አንድ ቦታ ላይ አትቆሙም። አንድ ቦታ ላይ አትቆሙም። በኢየሱስ ስም ኃይል አትቆሙም። በኢየሱስ ስም ኃይል አትቆሙም። እናንተና ዘሮቻችሁን በበሽታ ማጥቃት የሚፈልገው መንፈስ ተመታ። በኢየሱስ ስም ኃይል ተመታ። መለኮታዊ ጉብኝት በእናንተና በነገሮቻችሁ ሁሉ ላይ ሆኗል። ለእናንተ ጉዳዮች ሁሉ አሁን እግዚአብሔር መላእክቱን እንዲልክላችሁ ጸልያለሁ። በጉዳዮቻችሁ ላይ ጣልቃ እንዲገቡ፣ የእናንተን ውጊያዎች ሁሉ እንዲዋጉላችሁ እግዚአብሔር መላእክቱን እንዲልክላችሁ ጸልያለሁ። የእግዚአብሔር መላእክት ለእናንተ ጉዳይ እንዲንቀሳቀሱ ጸልያለሁ። የእግዚአብሔር መልአክ ላንተና ላንቺ ጉዳይ በኢየሱስ ስም ኃይለ እንዲንቀሳቀሱ ጸልያለሁ። ከዚህ በኋላ ጥፋት አያገኛችሁም፣ ጨለማ አያገኛችሁም። በኢየሱስ ስም በእምነት ተቀበሉ። ጥፋት ከዚህ በኋላ ላይቭ ላይ የምታዩኝ በሙሉ ፌስቡክ፣ ዩቲዩብ፣ ዙም ላይ የምታዩኝ በሙሉ ድንገተኛ ጥፋት ወደ ህይወታቸው አይመጣም። ከልክሉ፣ ተከልክሉ፣ በሽታን ከልክሉ፣ ድህነትን ከልክሉ፣ ጨለማን ከልክሉ። ክብር ለኢየሱስ ይሁን። አሁንም እጆቻችሁን ከፍ አድርጉ፣ እንጸልይ። እጆቻችሁን ከፍ አድርጉ። ባላችሁበት ስፍራ ሁናችሁ ቀኝ እጆቻችሁን ከፍ አድርጉ፣ እጆቻችሁን ከፍ አድርጉ። ሁለት ሺህ አስራ ስምንት ሁለት ሺህ አስራ ሰባት ላይ የተዘጉባችሁ በሮች በሙሉ የሚከፈቱበት ዓመት እንዲሆንላችሁ ጸልያለሁ። 2018 ላይ አንኳኩታችሁት እንደተዘጋ የሚቀር በር እንዳይኖር እጸልያለሁ። አንኳኩታችሁት እንደተዘጋ የሚቀር በር አይኖርም። 2018 ላይ በሮች በኢየሱስ ስም ኃይል እንዲከፈቱ እጸልያለሁ። የትምህርት በሮች፣ የትዳር በሮች፣ የፋይናንስ በሮች፣ የአገልግሎት በሮች በኢየሱስ ስም ኃይል እንዲከፈት እጸልያለሁ። መካንነትን፣ ፍሬን አለማፍራትን 2018 ላይ ከህይወታችሁ ላይ ሰብሬያለሁ። በናዝሬቱ ጌታ በኢየሱስ ስም ኃይል ሰብሬያለሁ። ከህይወታችሁ ላይ ተከልክሏል። ከህይወታችሁ ላይ ተከልክሏል። ከህይወታችሁ ላይ ተከልክሏል። ከህይወታችሁ ላይ በኢየሱስ ስም ኃይል ተከልክሏል። በኢየሱስ ስም ኃይል ተከልክሏል። 2018 ላይ ለምድራችን እጸልያለሁ። ምድራችን ወደተነገረላት ተነገረላት የትንቢት ተስፋ የኪዳን ተስፋ የምትገባበት ዓመት እንዲሆን እጸልያለሁ። በአራቱም አቅጣጫ ሰላም በምድራችን ላይ እንዲነፍስ እጸልያለሁ። መልካም ነገር በምድራችን ላይ መብቀል እንዲጀምር እጸልያለሁ። በናዝሬቱ ጌታ በኢየሱስ ስም እጸልያለሁ። 2018 ብዙ ባለጠግነትን ለእናንተ የያዝ ዓመት ነው። ብዙ ባለጠግነትን ለእናንተ የያዝ ዓመት ነው። ብዙ በረከትን ለእናንተ የያዝ ዓመት ነው። ብዙ መትረፍረፍን ለእናንተ የያዝ ዓመት ነው። 2018 ላይ የሚጠብቋችሁን መናፍስቶች ሁሉ ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል በኪሳራ የሚመቷችሁ መናፍስቶች አሁን አባረር ያለሁ። ነገራችሁን 2018 ላይ ለማጨንገፍ ከዚህ ሰዓት ጀምሮ የሚማከሩ መናፍስቶችን ምክራቸውን አፍርሻለሁ። ምክራቸውን በኢየሱስ ስም ኃይል አፍርሻለሁ። የእናንተን የስራ በር ለመዝጋት የሚማከሩ መናፍስቶችን ሁሉ ከዚህ ሰዓት ጀምሮ ምክራቸውን አፍርሻለሁ። ትዳራችሁን ለመረበሽ የሚፈልጉ መናፍስቶችን 2018 ላይ ምክራቸውን አፍርሻለሁ። እንዳይሳካላችሁ እንቅፋት ለማስቀመጥ የሚታገሉ መናፍስቶችን 2018 ላይ ምክራቸውን አፍርሻለሁ። ከዚህ ሰዓት ጀምሮ ብርሃን ለናንተ ወጥቷል። ብርሃን ለናንተ ወጥቷል። ብርሃን ለእናንተ ወጥቷል።

2018 እግዚአብሔር ዮሴፍ እንዲያደርጋችሁ ጸልያለሁ። ለወንድሞቻችሁ ስንዴ የምትሰፍሩ፣ ለእናትና ለአባቶቻችሁ ማረፊያ የምትሰሩ፣ ወንድሞቻችሁን የምታበሉ፣ ወንድሞቻችሁን የምታኖሩ፣ የወንድሞቻችሁን ፋይናንሻል በር የምትከፍቱ፣ ወንድሞቻችሁ እንዲበሉ እንዲጠጡ ምክንያት የምትሆኑ ዮሴፍ እንዲያረጋችሁ ያ የዮሴፍ ቅባት እንዲያገኛችሁ ጸልያለሁ። በኢየሱስ ስም ኃይል! የዮሴፍ አኖይንቲንግ እንዲያገኛችሁ ጸልያለሁ። ነገራችሁን ሁሉ አስከፈትኩኝ። የእግዚአብሔር እጅ በእናንተ ጉዳይ ላይ ተንቀሳቀሰ። ከዚህ በኋላ በብዙ እንድታፈሩ ጸልያለሁ። በብዙ እንድታፈሩ ጸልያለሁ። በብዙ እንድታፈሩ ጸልያለሁ። ነገሮቻችሁ ሁሉ ተለቀዋል። አትያዙም። የእግዚአብሔር እጅ በልዩነት ያግዛቸዋል። ፍሪያማ ናቸው በኢየሱስ ስም ብለን ጸለይነ። ክብር ለኢየሱስ ሲሆን ክብር ለኢየሱስ ሲሆን፣ ይህ 2018 ላይ የዓመቱ የመጀመሪያ የዙም ፕሮግራማችን ነው። ይህንን የዓመቱ የመጀመሪያ የዙም ፕሮግራማችንን በእናንተ ህይወት ላይ በጤንነታችሁ ላይ በስራችሁ ላይ በፋይናንሻል ነገራችሁ ላይ ትንቢታዊ ቃል በመጀመር በመናገር አስጀምረናል። ክብር ለኢየሱስ ይሁን። ሁለተኛው፣ ሶስተኛው፣ አራተኛው የዙም ፕሮግራም ላይ ስንገናኝ እመኑኝ የምንገናኘው ከእናንተ ምስክርነት ጋር ነው። ምክንያቱም ብዙዎቻችሁ የዛሬውን ትንቢታዊ ቃል የኔ ነው ብላችሁ በእምነት ስለተቀበላችሁ የምንገናኘው ከእናንተ ታምራት ጋር ነው። የምንገናኘው ከእናንተ ከባድ ምስክርነት ጋር ነው። ክብር ለኢየሱስ ይሁን። የምንገናኘው ከእናንተ ከባድ ምስክርነት ጋር ነው። ጌታ ኢየሱስ ዘመናችሁን ይባርክ። ብሩክ ናችሁ። ሻሎም። ውድ ተመልካቾቻችንና አድማጮቻችን ለዛሬ ዘነው መልእክት ይመስል ነበር። በሌላ መልእክት፣ በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ፣ ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረግዎን አይርሱ።